ምንድን ነው ጉዱ? ምንድን ነው የተፈጠረው? በጥቁር ገበያ ምንዛሪ ዕለት ዕለት በመጨመር ላይ ነው የሚገኘው። ምን ያህል ጨምረዋል? የጨመሩትዝ የትኞቹ ምንዛሪዎች ናቸው? በምን ያህል ጨምረዋል የሚለውን በዚህ ሳምንት ብቻ ከፍተኛ የሆኑ ለውጥ ያስከተሉትን ወደ 18 የሚጠጉ ዓለም አቀፍ የውጭ ምንዛሪዎችን ልናስቃኛችሁ መተናል። እንደተለመዱ ታዲያ ቪዲዮውን ስትጀምሩ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ወደ መረጃው እንሄዳለን። የምንጀምረው ከአሜሪካ ዶላር ነው የሚሆነው። ዛሬ ቀኑ መስከረም 15 2018 ዓ ም እለተ ሐሙስ ነው። አንድ የአሜሪካ ዶላር ስንት ገባ ካላችሁኝ፣ በስንት እየተዘረዘረ ነው በኦንላይኑ የጥቁር ገበያ መረጃ መሰረት እንደሚያመለክተው በ165 ብር ከ3262 እያሳየ ነው የሚገኘው አንዳንዴም ከዚህ ከፍ ሲል ነው እየታየ ያለው መቶ የአሜሪካ ዶላር ደግሞ በ16532 ከ65 እየታየ ነው ያለው ቀጥለን የምንመለከተው ደግሞ ዩሮን ምንዛሬ ሲሆን አንድ ዩሮ በ195 ብር ከ2565 ሲዘረዘር፣ መቶ የአሜሪካ ማነው የዩሮ ምንዛሪ ደግሞ በ19525 ከ65 በመዘርዘር ላይ ይገኛል። እንቀጥላለን። ስንቀጥል የምንሄደው የዛሬ የመስከረም 15 2018 ዓ ም የዕለቱ ሐሙስ የምንዛሪ መረጃችን የሚወስደን ወደ እንግሊዙ ፓውንድ ስተርሊንግ ነው። አንዱ የእንግሊዝ ፓውንድ ስተሊንግ ዛሬ ሲገበያ የሚለው በ223 ብር ከ3157 ነው። መቶ የአውስትራሊያ ፓውንድ ስተሊንግ ደግሞ በ2231 22 ከ57 እየተዘረዘረ እንደሚገኝ መረጃው ያመላክታል። ቀጥለን የምንመለከተው የቻይና ዮዋንን ሲሆን፣ ይቅርታ የስዊስ ፍራንክን ሲሆን አንዱ የስዊስ ፍራንክ በ208 ብር ከ9904 ሲዘረዘር፣ መቶ የስዊስ ፍራንክ ደግሞ በ20899 ከ04 ይዘርዝራል። ቀጥለን የካናዳ ዶላር ነው የምንመለከተው። አንዱ የካናዳ ዶላር በኢትዮጵያ ብር በ119 ብር ከ3901 ሲዘረዘር፣ መቶ የካናዳ ዶላር ደግሞ በ11 ከዜሮ አንድ እየተዘረዘረ ይገኛል። ቀጥለን የምንመለከተው ደግሞ የአውስትራሊያ ዶላር ነው የሚሆነው አንዱ የአውስትራሊያ ዶላር እየተዘረዘረ የሚገኘው በመቶ ስምንት ብር ከ9638 ሲሆን መቶ የአውስትራሊያ ዶላር ደግሞ በ10896 ከ38 በመዘርዘር ላይ ነው የሚገኘው። ይቅርታ በመቀጠል የምንመለከተው የቻይና ዩዋንን ሲሆን አንዱ የቻይና ዩዋን ስንት ገብቷል ዛሬ መስከረም 15 2018 ዓ ም በኦንላይኑ የምንዛሬ መረጃ መሰረት በስንት እየተዘረዘረ ይገኛል ምትሉኝ ተመልካች አድማጮች አንዱ የቻይና ዩዋን በ23 ብር ከ2424 ሲዘረዘር መቶ የቻይና ዩዋን ደግሞ በ2324 ብር ከ24 እየተዘረዘረ ነው የሚገኘው። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ ያላችሁት በኦንላይኑ የጥቁር ገበያ መረጃ መሰረት እየተከሰቱ ያሉትን ለውጦች፣ እንዲሁም ምንዛሬዎች በምን ያህል ጨምረዋል የሚለውን በተለይ ደግሞ በሳምንቱ ያላቸው ለውጦች በመመልከት ላይ ነው የምንገኘው። የምታስታውሱ ከሆነ ለምሳሌ አንዱን የአሜሪካ ዶላርን ብቻ ይዘን ብንመለከት ከሳምንት በፊት በ159 አካባቢ ሲዘረዘር የነበረው አንዱ የአሜሪካ ዶላር በአሁኑ ሰዓት ላይ በመቶ ስልሳ አምስት ብር ማለትም ከስድስት ብር በላይ በሳንቲም ደረጃ በብርም ደረጃ ጨምሮ በመዘርዘር ላይ ይገኛል ማለት ነው። መሪሁም የሆነው እንግዲህ የአሜሪካ ዶላር ጨምርም ማለት ሌሎችም በተወሰነ እንደ የብር መጠናቸው እንግዲህ የመለዋወጥ ባህሪ እንዳላቸው መመልከት ችለናል ማለት ነው። እንቀጥላለን። መረጃዎቹን ቪዲዮውን ስትመለከቱ ታዲያ ሰብስክራይ በማድረግ ላይክ በማረግ ሼር በማረግ አብራችሁን እንድትቀጥሉ እናስታውሳለን። በመቀጠል ወደ ሌሎቹ የምንዛሬ ተመኖች ስንሄድ የምናገኛቸው የአረብ ሀገራት ምንዛሬዎች ነው የሚሆነው። የአረብ ሀገራት ምንዛሬዎችን የምንጀምረው ከኩዌት ዲናር ሲሆን አንዱ የኩዌት ዲናር በ541 ብር ከአርባ አንድ 36 በመዘርዘር ላይ ነው የሚገኘው። መቶ የኩዌት ዲናር ደግሞ በ54141 ከ36 ይዘረዘራል። የዲራምን ምንዛሪ ስንመለከት አንዱ ዲራም በ45 ብር ከ0302 ሲዘረዘር መቶ ዲራም ደግሞ በ4053 ብር ከ02 በምዘርዘር ላይ የሚገኘው። ቀጥለን የምንመለከተው የሳውዲ ሪያልን ሲሆን አንድ የሳውዲ ሪያል ዛሬ ዕለተ ሐሙስ መስከረም 15 2018 ዓ ም ላይ በ44 ብር ከ0928 ሲዘረዘር መቶ የሳውዲ ሪያል ደግሞ በ4490 ብር ከ28ምንት በምስጥር ዘ ላይ ይገኛል ቀጥለን የምንመለከተው በምንዛሬ መረጃችን መሰረት ከኮዊ ዲናር ቀጥሎ ትልቅ የሆኑትን የባህሬን የኦማንን የጆርዳን ምንዛሬ እናስመለከታችኋለን ከኦማን ሪያል እንጀምራለን አንዱ ጃሜ የኦማን ሪያል በ430 ከ1214 ሲዘረዘር መቶ የኦማን ሪያል ደግሞ በ4312 ብር ከ14 ይዘረዘራል ቀጥለን የምንመለከተው ደግሞ የጆርዳን ዲናርን ሲሆን አንዱ የጆርዳን ዲናር 233 ብር ከ2927 ሲዘረዘር መቶ የጆርዳን ዲናር ደግሞ በ23320 ብር ከ27 ሲዘረዘር፣ የባህሬን ዲናር እንመለከታለን። አንዱ የባህሬን ዲናር ስንት ገባ ካላችሁኝ በ438 ብር ከ0672 ይዘረዘራል። መቶ የባህሬ ዲናር ደግሞ በ43 806 ብር ከሰባ ሁለት እየተዘረዘረ እንደሚገኝ የኦንላይኑ የጥቁር ገበያ መረጃ ያመላክታል። እንቀጥላለን። ላይክ ማድረግ እንዲሁም አዲስ ከሆናችሁ ለዩቲዩብ ቻናሉ ሰብስክራይብ በማድረግ በየወቅቱ የምንለቃቸውን የምንዛሪ ተመኖችና የቢዝነስ መረጃዎችን ተከታተሉ ዘንድ እንጋብዛችኋለን። አሁን በኢትዮጵያ ብር ሲዘረዘሩ ከ50 ብር በታች በመዘርዘር ላይ የሚገኙትን የቱርኪሽን፣ የኢጅፕትን፣ የየመንን፣ የኢንዲያ ሮቢን፣ የፓኪስታን ሮቢንና እንዲሁም ቀርቶ ያሉትን የየመን ሪያል ምንዛሪ የምናስመለክታችሁናል። አብራችሁ ቆዩ። የቱርኪሽ ሌሬን ስንመለከት አንዱ የቱርኪሽ ሌሬ የተወሰነ መውረድ ይታይበታል። በሶስት ብር ከዘጠና ዘጠኝ አስራ አራት ነው በመዘርዘር ላይ የሚገኘው መቶ የቱርኪሽ ሌሬ ደግሞ ሦስት መቶ ዘጠና ዘጠኝ ብር 14 ይዘረዝራል። የኢጅፕት ፓውንድን ካላችሁኝ ደግሞ አንዱ የኢጅፕት ፓውንድ በሶስት ብር ከአርባ ሶስት አርባ አምስት ሲዘረዘር መቶ የኢጅፕት ፓውንድ ደግሞ ሶስት መቶ አርባ ሶስት ብር ከአርባ አምስት ነው በመዘርዘር ላይ የሚገኘው። ቀጥለን የምንመለከተው የምንዛሬ ተመን ደግሞ የሚሆነው የየመን ሪያል ነው የሚሆነው አንዱ የየመን ሪያል በስልሳ ዘጠኝ ሳንቲ ሲዘረዘር መቶ የየመን ሪያል ደግሞ በስልሳ ዘጠኝ ብር ይዘረዝራል። የእስራኤል ሽቅል ስንመለከት አንዱ የእስራኤል ሽቅል የገባበት የዛሬ ምንዛሬ መረጃ የመስከረም 15 እለት ሐሙስ የ2018 እንደሚያመላክተው ከሆነ በ49 ብር ከ4265 ሲዘርዘር መቶ የእስራኤል ሽቅል ደግሞ በ4942 ብር ከ65 ነው በመዘርዘር ላይ የሚገኘው። ቀጥለን የምንመለከተው የኢንዳር ሩፒ ሲሆን አንዱ የኢንዳር ሩፒ በአንድ ብር ከ86 15 ይዘረዘር መቶ የኢንዲያ ሮፒ ደግሞ በ186 ብር ከ15 ይዘረዘራል። በመጨረሻም ወደ ያዝንላችሁ ምንዛሬ መረጃ ስናልፍ የምናገኘው የፓኪስታን ሮፒ ነው የሚሆነው አንዱ የፓኪስታን ሮፒ በ58 ሳንቲም ከ56 ይዘረዘር መቶ የፓኪስታን ሮፒ ደግሞ በ58 ብር ከ56 ይዘረዘራል። ለዛሬ ያዝንላችሁን የምንዛሬ መረጃዎች በዚሁ አጠናቀናል ወደ በኋላ አካባቢ እንዲሁ የባንኮችንም ምንዛሪ የምናደርሳችሁ ይሆናል እስከዛው ባላችሁበት ሁሉ ሰላም።